ይሄ ሁሉ ግርግር ለምንድን ነው የተፈጠረው? እስቲ ታሪኩን ከመጀመሪያ ጀምረን እንከታተል። እንዴት ትገሬዳ? አለሁ ቢሮአችሁ በጣም ነው የሚያምረው አዎ በጣም አመሰግናለሁ ስፋቱ ስፔሱ ምናምን ደስ ይላል በጣም አነስ ነው አዎ ስገባም እያየሁት ነበረ ጀንቦሮ ነው ጂምቦሮ ምንድነው ስሙ ጃምቦሮ ሪል ስቴት ይባላል ምን ማለት ነው ጃንቦሮ ማለት የሪል ስቴቱ መስራች የተወለዱበት ቦታ ስም ነው ጃምቦሮ ማለት አሀ ስለዚህ ያካባቢ የትውልድ ቦታቸው ስም ነው ማለት ነው የትውልድ ቦታቸው ነው ኦኬ በጣም አሪፍ ስገባ በጣም ብዙ ሳይቶችን ምናምን እየተመለከትኩኝ ነው የገባሁት ና ድርጅታችሁ ጃምቦሮ ሪል ስቴት ምን አይነት ፕሮፋይል አለው? ከዚህ በፊት ምን ሰርተዋል? ማን ናችሁ? እስቲ አጠራርግሽ ነገሪ። እሺ እንግዲህ ጃምቦሮ ሪል ስቴት የተመሰረተው በ2012 ነው። አሁን ላይ አምስት ዓመት ሆነው ማለት ነው። ከተመሰረተ በአምስት ዓመት ጊዜ ውስጥ ቦሌ ቡልቡላ 93 ማዞሪያ ጋር አምስት ሳይቶችን ገንብቷል። ከአምስቱ ሳይቶች ሶስቱን ጥንቅቅ አድርጎ ሰርቶ አስረክቦ ነዋሪ እየኖረበት ነው ያለው። አራተኛውን ሳይታችንን ሱቆቹን አስረክበን አፓርትመንቶቹን ደግሞ ከአንድ ወር በኋላ ነው የምናስረክበው። ሌላኛው አምስተኛው ሳይታችን ግን አሁን ሰማኒያ ፐርሰንት ላይ ደርሰናል። በአንድ ዓመት ጊዜ ውስጥ እሱንም ጨርሰን እናስረክባለን። ስድስተኛው ሳይታችን ነው ይሄኛው ሳርቤት ቫቲካን ላይ ያለው ሳይታችን ስድስተኛው ሳይታችን ነው። ይሄኛው ሳይታችን በጣም ግዙፉና ና በጣም ትልቁ ፕሮጀክታችን ነው አምስት ሺህ ሁለት መቶ ካሬ ላይ ነው ያለው አፓርትመንቱ። በጣም ከስድስት መቶ በላይ ኮሜርሻሎች፣ ከአምስት መቶ በላይ አፓርትመንቶችን ይዟል። በጣም ልዩ ተደርጎ ቅንጡ የሆነ አፓርትመንት ነው። በዚህ ላይ እየገነባ ነው ያለ ነው። ከዛ በላይ ደግሞ ለዚህ የሚረዳን ነገር ሲስተር ካምፓኒዎች አሉት። ጃምቦሮ ሲስተር ካምፓኒዎች አሉት። ሲስተር ካምፓኒዎቹ ውድበርና ጉመር ይባላሉ። ጉመር ኮንስትራክሽን ድርጅቱ ነው። ውድበር ደግሞ የኮንክሪትና ጠጠር ማምረቻ ካምፓኒው ነው። ለዛ ነው ኮንስትራክሽኑ እንደገና ደግሞ የኮንክሪት ጠጠር ማምረቻም ስላለው በፍጥነት ገንብቶ ለማስረከብ አይቸገርም ማለት ነው። ስለዚህ ሲስተር ካምፓኒዎችም ስላሉት፣ የግንባታ ጥራቱም፣ የግንባታ ፍጥነቱ ለየት ያለ ነው። ኦኬ። ስለዚህ በአምስት ዓመት ውስጥ አምስት ሳይቶችን ሙሉ ለሙሉ ጨርሳችሁን ያስረከባችሁት? አምስት ሳይቶች ገንብተናል። አንደኛው አምስተኛው ሳይት ሰማኒያ ፐርሰንት ደርሷል ፊኒሽንግ ስራ ላይ ነው ያለነው እሱንም በአንድ አመት ጊዜ ውስጥ እናስረክባለን ኦኬ ስለዚህ አራቱ ሳይቶች ግን ሙሉ ለሙሉ አልቋል ማለት ነው አዎ አራቱ ሳይቶች ሙሉ ለሙሉ ጨርሰናል። ኦኬ ደስ ይላል በጣም በአጭር ጊዜ ውስጥ እንደዚህ አይነት ፕሮግረስ ማሳየት በጣም ደስ የሚል ነገር ነውና ምን አይነት ፋሲሊቲዎች አሏችሁ ከዛ ደግሞ ምን ምን አይነት የቤቶችና የሱቆች አማራጮች አሏችሁ እንግዲህ አሁን እዚህ ስድስተኛው ሳይታችን ላይ እዚህ ሳር ቤት ቫቲካን ኤምባሲ ጋር ያለው ሳይታችን ላይ የንግድ ሱቆች አሉን። ከ17 ካሬ ጀምሮ ነው የንግድ ሱቆች አሉን። የንግድ ሱቃችን ሞል ነው ትልቅ ግራንድ ሞል ነው። ሌሎች ቦታዎች እንደ ዘፍመሽ ሴንቸሪ አይነት ትላልቅ ሞሎች ናቸው ትልቅ ሞል ነው። ከ17 ካሬ ጀምሮ አለን። በ10 ቅድመ ክፍያ ብቻ ነው እየሸጥን ያለ ነው የንግድ ሱቆቹ ማለት ነው፣ ሱቆች፣ እንዲሁም ደግሞ መኖሪያ ቤቶች ከስቱዲዮ ጀምሮ ነው ወይ ወይስ ደግሞ ከባለ አንድ ጀምሮ ነው ወይ ያላችሁ የሚለውን እስቲ በዝርዝር ንገሪ። እንግዲህ አፓርትመንቶቻችን ከባለ አንድ መኝታ ቤት ጀምሮ ነው ያሉን፣ ከባለ አንድ እስከ ባለ ሶስት መኝታ ቤቶች ድረሳሉን፣ ማለትም ከ106 ካሬ ጀምሮ እስከ 183 ካሬ ድረሳለን ማለት ነው። ትልቁ ካሪያችን 183 ካሬ ነው። ትንሹ ካሪያችን ደግሞ 106 ካሬ ነው። 10 ፐርሰንት ነው አድቫንስ ፔይመንት የምናስከፍለው። የሰራተኛ ክፍል ከነመታጠቢያ ተጨማሪ እንዲሁም ደግሞ ስቶሮችም አሏቸው አፓርትመንቶቻቸው ማለት ነው። በተጨማሪም አፓርትመንታችን አራት ቤዝመንት ፓርኪንግ አለው። ፓርኪንጉ ለኤሌክትሪክ መኪኖችም ቻርጅ አለ። ኤሌክትሪክ ቻርጆችም አሉት። በዛ ላይ ደግሞ በጣም ቅንጡ የሚያደርገው ሌላ ጂምናዚየም፣ የልጆች መጫወቻ፣ ፉድ ኮርቶች፣ እስፓ እነኝ ነኝን ሁሉ ያሟላ ነው። ስለዚህ እዚህ ላይ ያሉ ነዋሪዎች ሌላ ሩቅ መሄድ የማይጠበቅባቸው ሁሉን ሁሉንም ፋሲሊቲዎች እዚህ ላይ ማግኘት ይችላሉ ማለት ነው። እንደገና ደግሞ የጋራ መጠቀሚያ አዳራሽም አላቸው ኪችን ካቢኔት የራሱ ያለው የራሱ መታጠቢያ ያለው ትልቅ ለፕሮግራሞች የሚሆን አዳራሾች አሉት። ስለዚህ በጣም ሌክዠሪ ያደርገን ነው እየሰራ ነው ያለ። ነው በጣም ደስ ይላል። እንግዲህ አሁን ስድስተኛው ሳይታችሁ ላይ ነው የምንገኘው እዚህ ቫቲካን ኤምባሲ ፊት ለፊት ያለው ማለት ነው። እዚህ እንግዲህ እንዳየሁት ኮንስትራክሽን ላይ ናችሁ ያላችሁት ከኋላም ድምጾች ምናምን እየተሰሙ ነው ያሉት እና ምን ያህል ፕሮግረስ ላይ ነው ያለው? በምን ያህል ፍጥነት ነው እየተሰራ ያለው? ፕሮግረሱ ምን ይመስላል? እንግዲህ ይህንን ይሄኛውን ሳይታችንን መገንባት ከጀመርን በጣም ቅርብ ጊዜያችን ነው። ማክሲመም ዘጠኝ ወር አንድ ዓመት ቢሆነው ነው ግንባታ ከጀመርን፣ ግን በዚህ ጊዜ ውስጥ ወደ ታች አራት ቤዝመንት ሰርተን እንደገና ደግሞ ጂፕላስ ፕላስ ሲክስ ላይ ደርሰናል። ስድስት ላይ ደርሰናል። ዘጠኝ ወር ነው ይሄ ሁሉ። ዘጠኝ ወር እስከ አንድ ዓመት ማክሲመም አንድ ዓመት ቢሆነው ነው። ስድስተኛ ላይ ደርሰናል። አራት ቤዝመንት ወደ ታች ሰርተናል። አሁን ስድስተኛ ላይ ደርሰናል። እንዳልኩክ መጀመሪያ እህት ኩባንያዎች ስላሉን ሁሉንም ሳይቶቻችንን በጣም በፍጥነትና በጥራት ነው እየሰራን ያለ ነው። ሙሉ ማቴሪያሉ የእኛ ስለሆነ ማለት ነው። እንደምታውቂው እኛ ሀገር ላይ በጣም ብዙ ሪል ስቴቶች አሉ። ግን ሪል ስቴቶች ብዙ ጊዜ ከሚታሙበት ነገር አንዱ ቃል በገቡት ጊዜ ቤቶቹን ሰርተው አያስረክቡም ይባላል። ስለዚህ የእናንተ ሪል ስቴት በዚህ ጉዳይ ለየት የሚያደርገው ነገር አለው ወይ? በምን ያህል ጊዜ ውስጥ ሰርታችሁ ታስረክባላችሁ? አሁን ለምሳሌ ያለንበትን ሳይት በምን ያህል ጊዜ ውስጥ ሰርታችሁ ታስረክባላችሁ? እንግዲህ አሁን ይሄኛውን ሳይታችንን የንግድ ሱቆቹን በአንድ ዓመት ከስድስት ወር ጊዜ ውስጥ ነው የምናስረክበው። አፓርትመንቶቹን ደግሞ በሁለት ዓመት ጊዜ ውስጥ ነው የምናስረክበው። ያ ማለት ከዚህ በፊት ያሉትን ሳይቶቻችንን አምስት ሳይቶችን በአምስት ዓመት ጊዜ ውስጥ ነው የገነባ ነው። ያ ማለት ደግሞ ፍጥነታችንን፣ ጥራታችንን፣ የጊዜ አጠቃቀማችንን እነዛኞቹ ሳይቶች ያሳያሉ። በዛ ላይ ደግሞ ይሄኛውን ፕሮጀክታችንን ሙሉ በሙሉ በብር አግሪመንት ነው የምናስከፍለው። ምንም አይነት ፕራይስ እስካሌሽን ስለሌለው በሁለት አመት ጊዜ ውስጥ ሁሉንም ነገር ገንብተን ጨርሰን ነው እናስረክባለን። ኦኬ። ስለዚህ በምታስከፍሉት በዶላር ሳይሆን በኢትዮጵያ ብር ነው ማለት ነው? ሙሉ በሙሉ በኢትዮጵያ ብር ነው። በዛ ላይ ደግሞ አሁን ሲሚንቶ ሲጨመር ወይም ደግሞ ዶላር ሲጨምር የሆነ ማቴሪያል ሲጨምር ብለን የምንጨምረው ብር የለም። አሁን በተዋዋሉበት ብር እስከ መጨረሻው የሚከፍሉት እሱን ብር ነው። ስለዚህ እንግዲህ ጃምቦሮ ሪል ስቴት ከዚህ በፊት ያሉትም ደንበኞችን በጣም ስለሚተማመኑብን አስተማማኝ ነው። አቁሙልሽ

ቤት ምን? እንዲህ ቤት ምን እዚህ ምንድን ነው የምትሰሪው? ማነው እሱ እራሱ? ማነው አንተ? አይደለም። ቆይ ቆይ፣ አይሰማኝም

አይደለም አትበለኝ፣ ገንዘብ አለሽ ማለት ነው። እሱ ነው የሚገዛልሽ። አንቺ እንደዚህ አትበይኝ። ባለቤት አይነች እንደዚህ አትበይኝ። ጭራሽ ሰው ሰበሰብሽ ብዬሽ በጭበልና በሰከነ ጭራሽ ለዚህ ተደረሰን። ጭራሽ ለዚህ ተዳራሽ። በጣም ጥሩ። ጭራሽ አይ ችግር። ደህና ነሽ? ተረጋጉ። ተቀመጭ ተቀመጭ። በሉ በሉ፣ ተረጋጉ። ምንም የሚያጣላ ነገር የለም። ገንዘብ ችግር አይሆንም። የንግድ ሱቆቻችን ከግራውንድ እስከ አራተኛ ፎቅ ድረስ ነው አማራጮች ያሉን ለተለያዩ አገልግሎቶች የሚሆኑ ሱቆች ናቸው። ቅድመ ክፍያችን አስር ፐርሰንት ብቻ ነው። ቀሪውን በኮንስትራክሽኑ ፕሮግረስ በአንድ ዓመት ከስድስት ወር ጊዜ ውስጥ ነው የሚከፈለው ያ ማለትም ቅድሚያ 360 ሺህ ብር ብቻ ነው የሚከፈለው። ቀሪውን በአንድ ዓመት ከስድስት ወር ማለት ነው። አፓርትመንቶቻችን ደግሞ ከባለ አንድ እስከ ባለ ሶስት መኝታ ቤት አማራጮች አሉ። እነሱም አስር ፐርሰንት ነው ቅድመ ክፍያችን ከአንድ ነጥብ ሁለት ሚሊዮን ብር ቅድመ ክፍያ ጀምሮ ነው። ቀሪውን በሁለት ዓመት ጊዜ ውስጥ ነው የሚከፈለው። አፓርትመንታችን የተለያዩ ፋሲሊቲዎች ያሏቸው ናቸው። ቤዝመንት ፓርኪንግ፣ ጂምላዚየሞች፣ የመዋኛ ገንዳ፣ የልጆች መጫወቻ እንዲሁም ፉድ ኮርቶችን ጨምሮ የያዘ ነው። ለአፓርትመንቶቻችንም ለንግድ ሱቆቻችንም ልዩ ቅናሾችን አዘጋጅተናል ከ50% እስከ 100% ለሚከፍሉ ደንበኞቻችን ልዩ ቅናሽ አዘጋጅተናል። እንደዚሁም ደግሞ የንግድ ሱቆቻችን ላይ ከ50 ካሬ በላይ ለሚገዙ ተጨማሪ ሌሎች ቅናሾችም አሉን። በሉ በጊዜ ግቡ ጃምቦሮ ሪል ስቴት።